እና ዛሬ ሰላጣት ሆና የሳንዱ ሽት ሆና እንደሰራ ነው ማለት ነው። ሁሉንም እስከመጨረሻው ተከታተሉ፣ ሸር ላይክ አድርጉ። ቪዲዮን እይታ ቀንሱብኛል። እስኪ ለምን አታውዱኝ? ለምን አታዩም ላችሁ። አሁን ይሄን ጎማኑን ይሄን ካሱ ማለት ነው። አላጠብኩም፣ በደንብ አጥቤ እመለሳለሁኝ። ይሄኛውን ይመስላል። እና ረመዳን እንደት ይዟችኋል? እኔ ጋር ሰላም ነው፣ አልሐምዱሊላህ። ሁሉም መሽለሃል ውላችኋል፣ እና እናንተ እንደት ናችሁ? እንደት ይዟችኋን? ጠፋነ ብዙ መስራት ገናን አልተመቻቸልኝም ማለት ነው፣ ረመዳን ጋር አልተመቻቸልኝም። እኔ ሰዎች ይህን እንትና ነው ብዙ ጊዜ የሚወዱት ማለት ነው፣ እሱ ነው የሚጠቀመው እና ይህን ይመስላል። በተረፈ እንዴት ናችሁ? ሰላም ናችሁ? ሚገሁ ሰላም አልሐምዱላ። ሀገራችንን አላህ ሰላም ያድርግልን። የዛሬ አመት ደግሞ በሀገራችን የምንጾም የምናስፈጥር ያድርገን እላችኋለሁኝ እና ይሄን እስኪ አጥቤ ደግሞ ቅጠሩን እንገናኛለን ማለት ነው። አጥቤ ልመስላችኋለሁኝ። አብረን እንከትፋለን

ለአንድ እጅ ስልክ ስለያስክ ነው ማለት ነው። ሳሞሌ የዚህ አይነት ነው የሚሆነው። የዚህ አይነት ነው ሳሞሌ የሚሆነው። ይሄን ነው የምጠቀመው ማለት ነው። ጣሉኛኛውን እያጠበች ላይ ነው ጓደኛ። እሱን ስጨርስ ደግሞ ከትፋለሁ ማለት ነው። ቱና ይሄ ጉድ የሚባለው በጣም አሪፍ ነው። ይሄን ተጠቅመን እንደዚያ አድርጌ አሁን ፍጥሩ ደርሷል። እናንተ እንዳታስረፍሉ እኔ እናንተ ቅመም ለእናንተማ አልሆነ የለም። እንደዚህ አድርጌ ሙያዬን እያሳየኋችሁ ይሄው ቅጠሉ። ይሄኛውንም እንደዚህ አድርጌ ልካት ነው ማለት ነው። ውሃውን ግን አንጠፋጥፋለን። ውሃ እናቱን አመች አይስማማም። ቪዲዮ እየሰራሁ ነው ቪዲዮ